14ቱ ቅዳሴ የሚባሉ አሉ። ከ14ቱ መካከል ደግሞ ው ወደ 15ተኛ እንደ ኢትዮጵያ የአባ ዘጋ ስጫ ማዛ ቅዳሴ የሚባል አለ። ግን በዚህኛው ደረጃ የቅዳሴ ክፍሎች የምንላቸው በዋናነት ሶስት ናቸው። እነዚህ እንግዲህ በሁለት መንገድ ልናያቸው እንችላለን። አንደኛው መንጦላዊተ ግባት ከደገመበት ጊዜ ጀምሮ እስከ ፍሬ ቅዳሴ ያለው ይሄ ስርአተ ቅዳሴ የሚባለው ነው። ቅዱስ ባስልዮስ ነው ደራሹ። ከዛ በኋላ ፍሬ ቅዳሴ የሚባለው ሲገባ ወቅቱን ጠብቆ ለምሳሌ መቤታችን ቀን ከሆነ ድንግል ማርያም መሰረት ያደረገ ሕርያቆስ ሊሆን ይችላል። መድኃኔዓለም ክርስቶስን መሰረት ያደረገ ከሆነ ቅዳሴ ጊዜ የራሱ ቅዳሴ አለ። የሐዋርያት ከሆነ የሐዋርያት አለ። የወልደ ነጎድጓድ ከሆነ የወልደ ነጎድጓድ። ለምሳሌ መድኃኔዓለም ቀን ብናስብ አሁን በአብዛኛው የዮሐንስ አፈወርቅ ቅዳሴ ይቀደሳል። የዮሐንስ አፈወርቅ ቅዳሴ ደግሞ የመድኃኔዓለም ክርስቶስን የመከረውን ጉዳዮች በሚገባ በሰፊው የሚገልጽ ለው ሌሎች አይገልጹ ማለት ግን አይደለም። እንዲህ እያደረገ ከሚሄዱ ከዚህ በኋላ ያለው ፍሬ ቅዳሴ ተብሎ ይጠራል ነው እንዲህ ሲባል ለምሳሌ እስካሁን ያለው ፍሬ አይደለም ማለት ግን አይደለም። ለምሳሌ አንድ ዛፍ ስር አለ። ከስሩ በኋላ ግንድ አለ። ከግንዱ በኋላ ቅጠል ይኖራል። ከቅጠሉ አበባ ይኖራል። ከአበባ በኋላ ፍሬ ይኖራል። አሁን ይሄ ፍሬ የተገኘው ግንዱ ስላለ ነው፣ ስሩም ስላለ ነው። ስለዚህ አሁን ፍሬውን ከግንዱ፣ ግንዱን ከፍሬው ለይቶ ማየት አይቻልም። ምክንያቱም ፍሬ ሊገኝ የሚችለው ስሩና ግንዱ ሲኖር ነው። ፍሬ ቅዳሴ የሚባለው ለምነው ከተባለ በዓሉን መሰረት ያደረገ ቅዳሴ መርጠን ስለምንቀድስ እንጂ ቅዳሴው ሁለቱም የተያዘ ነው። የተለየ ነገር አይኖረው ማለት እና እነዚህ ፍሬ ቅዳሴና ከፍሬ ቅዳሴ በፊት ያሉ ስርዓተ ቅዳሴዎች ተብለው ይጠራሉ። እስከ ጻው ወይም እስከ ወንጀል እስክንል ድረስ ያለው ነው ይሄ ንዑስ ቅዳሴ ወይንም እስከ ፍሬ ቅዳሴ ያለው ተብሎ የሚለየው ይሄ ቅዳሴ ምናል፣ በአብዛኛው አራራይና ግዕዝ እየሆነ ነው የሚሄደው። አራራይ በጣም ልብ የሚመስጥ ነው። ከዚህ በኋላ ያለው ቅዳሴ ፍሬ ቅዳሴ የሚባለው ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የግዕዝ ወራት ግዕዝ ብቻ የሚቀደስባቸው ከዛ ባለፈ ደግሞ እዝል የሚቀደስባቸው የሚባሉ አሉ። እና ከዚህ በላይ ያሉት በአብዛኛው አራራይ እዝል፣ ወይ አራራይ ነው የሚሆነው፣ ወይ እዝል ነው የሚሆነው። እንዲህ ብሎ ነው የሚሄዱት። ይሄ የመጀመሪያው ነው፣ በሁለት ተከፍሎ ይሄዳል። እንደ ሶስተኛ ግን ደግሞ ግባተ መንጦ ላይት ይባላል። ምን አበሃ ብለን ወይንም ኩሉ ዘገብራ ለጽድቅ ብለን እስከምንጀምር ድረስ ያለው ካይኑ ብቻውን ሰራዩ ካይን የሚደግመው አለ በአብዛኛው ዳዊት ላይ ነው። ይሄን ጸሎት ብቻውን ወደ ምስራቅ ዙሮ የሚጸልየው አለ፣ ወደ ምዕራብ ዙሮ የሚጸልየው አለ። ይሄን ጸሎት ከጨረሰ በኋላ ይሄ ግባ ተመንጦ ላይት ይባላል። ለቅዳሴው ዝግጁ መሆን ነው። እኔን ዝግጁ አድርገኝ ብሎ ስለ ስለሱም ስጋውን ደግሞ ለመቀበል የመጡ ምዕመናን ዝግጁ የሆኑ ዘንድ ለእነሱ የሚጸልላቸው ጸሎት ነው። ይሄ ከዛ በኋላ ያለው ው ስርዓተ ቅዳሴ ይባላል። ቀጥሎ ያለው የፍሬ ቅዳሴ ተብሎ የሚጠራበት አውድ አለ እና እነዚህ ናቸው ክፍሎቹ።